መጽሐፍ ቅዱስ ሲናገር ሰነፍ በልቡ አምላክ የለም ይላ። ሲጨርስ አምላክ የለም ላይ ነው የሚጨርሰው። ስንፍና በጣም አደገኛ የሆነ ነቀርሳ ለሰው። ደግሞ ሌላ የከበረ ነገር ምንድን ነው ካላችሁኝ፣ ትጋት ነው። መትጋት መትጋት ደግሞ ትጉ ሰው መጽሐፍ ቅዱስ ወኤቨር ሂ ኢዝ ትጉ ይገዛል ይላ። የትጉ እጅ ትገዛለች የታካች እጅ ግን ትገብራለች። ትጉ ከሆናችሁ ዘመናችሁ የልምላሜ ይሆናል። ትጉ ካልሆናችሁ ግን ዘመናችሁ ያው መትጋታችሁ አይቀርም። የምትተጉለት ቦታ ይቀየራል እንጂ መትጋታችሁ አይቀርም። የሆነ ሰው ያተጋሃል። ፊዋኖ ዴልጀንት ይነፍ ሕይወት ያተጋሃል። ከአስር ዓመት በፊት ኢትዮጵያ ውስጥ አንድ ሺህ ምናምን ብር ዘይት ይገባል ብዬ ተናግሬ ነበር። ጎሄደን ልስር አያንዳንድ ሰው ነብይ መባል ይመስለዋል። ነብይነት አንድ ሺህ ምናምን ብር የሚገዛበት ቀን ሰርቫይቭ ማድረግ እንድትችል ትጋ ብዬ ተናግሬ ነበር ከአስር ዓመት በፊት። ያኔ መቶ ምናምን ብር ነበር የሚሸጠው እና አንዳንዶቹ እንደ ጉድ ነው ያዩ እና አሁን ይኸውልህ። መቼም ቢሆን ዘይት ኢትዮጵያ ውስጥ ቀንሳል ብላችሁ እንዳትጠብቁ። ኑሮ ያተጋሃል። ማተጋ ከሆነ ዘይት ለመግዛት ትተጋለህ። ጀስት ቱ ኢት ጀስት ቱ ሰርቫይቭ ዩ ዊል ወርክ ሃርድ። ዶንት ቢ ፉሊሽ። መትጋት ከስንፍና በፊት ከሆነ ወስነን ከሆነ የምንተጋው ህይወታችንን በጣም ቀላል ያደርገዋል።